ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የካስ ሚስት የመጣች ነው ጋብዘናታል። እንግዲህ እሷን ነው ፍራንክ የምናደርጋት እሱ ስንናገረው ምን አይነት ሪያክሽን ታሳያለች እንዴት ነው ያለውን ነገር ብቻ እናሳያቸዋለን። በደንብ ነው እናስጨንቃል። እኔ ተው ነዋለሁ ሚስት ለባሏ እንዴት ነች? ጋሻ ጠበቃ

ከስንት ጊዜ በኋላ መተናል። የተወሰነ ልጆች የሉም ከኛ ጋር አብሮን ነው የሚጫወቱት። ዛሬ ደግሞ በአዲስ መልክ ወደፊት በደንብ ቶሎ ቶሎ የምንለቅበትን መንገድ አመቻችተን ከተሰኑ ነገር እኮ ለዛ ነው ሀሳቡን ነገር አልኳቸው። ሀሳቡ ገብቶሻል? አንዴ ሀሳቡ አንቺ ይሄን ብታወሩ ይሁን እንደዚህ ብለን ፍሪ ስለ ጌማችን ስለ ድሮ ሁኔታ ምናምን ትንሽ ገለጽ አድርገን አሁን ይቀላቅለናቸዋል፣ ምናምን ነገር አይነት ባትር እኮ እስቲ ምንለውን ነገር እሱ እኮ ብቻ አይ፣ እሷ የተሰማው ያወራው የጀመረው እኮ በጣም ብቻ በቃ በተሰማ ሆኖ እኮ እንዴት እንደምንቀጥል አይነት ነገር። ስለዚህ እንዴት እንደምንቀጥል ምናምን አስረዱኝ። ስለዚህ ከዛ እንዴት ነው የምዘጋው ወሬውን? እኮ ሻንጎ ምርቃት ነው እኮ ይሄ። እንጃው ንግግር አይሆንም። አንድ ደግሞ ስለ ስራው አልገባኝም። ስለ ስራው ስልሽ ልክ ንግግር እናርግ ንግግር ካረኩኝ በኋላ ግን ስራው ይገባኛል አይደለ? ግን ንግግር የሚባለው ላይ የለሁበትም። አሁን ንግግር እንጀምር ነው ያላችሁ። ንግግር ስንጀምር ምን እንደምንነጋገር ነጋገር አልተነጋገርም። እኔማ መስራቱና እኮ ጌሙን እሰራለሁ እንጂ ንግግሩን አላወቅኩም። ሀሳቡ አልገባኝም። በቃ አዲስ ዩቲዩብ ዩቲዩባችን ላይ እነሱ አጠቃለን ምናምን አጠቃለን የሚለው ይቀር ነው አሁን

ሚስቴ እንደ ስለሚስቴ ገና አንተ ደግሞ ቤትም እንደተከራየው ከሚስቴ ጋር እንደምኖር እንዳውራለን የምትነግረኝ? ልጀምር እያስጀመርክ ነው። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ከረዥም ጊዜ ቆይታ በኋላ ነው ዛሬ ቪዲዮ ሰርተን የመጣ ነው የምንሰራው። ሌሎች ጓደኞቻችንም አሉ ዛሬ ስላልመጡ ነው ግን ባሪፉ ልንጀምር እንደሆነ እርግጠኛ ነኝ። ወይካስ ያን እንዳቆማችሁ አትናገርም። ያን ያን ለምንድን ነው መገለጽ አለበት።

አቦ ሰም ጨዋታ ላይ እንድንለቅ ነው እኮ የጠራችሁ አይደለ? እዛ ላይ እንድንጫወት ቪዲዮ አሁን መጀመሪያ አስተዋውቀን እናንተን አስገብተናቸኋል። ታዲያ በቃ ተጀመርኩ ነው አካሄዱ። እንዴት እንበልሽ? እኔ መጀመሪያ እኮ አልገባኝም እኮ አሁንም። ታዲያ አጀማመሩ ትላለ። እንዴት ይለቅኩን

ያሰሩ ምንድን ግድ እያነበርኩ ነው እንዴ? እሺ በቃ አሁን እሺ፣ አቺ ማውራሽ ነው። አረ ዝም ብለው ነው በእናትሽ፣ ትንሽ እንከን ነው የሚፈልገው ሰው እና በቃ ሶስት ሰው ተባብለን እኮ ነው የመጣው አይደል? ተባብለን መጣን። ግን ስለ ንግግሩ እራሱ አልነገራችሁም። አሁን ጀመርኩ። ስጀምር በማል ታቋርጫ እኮ ታዲያ፣ ወይ ደግሞ ታውቃለህ ከሆነ ወይ እናንተ የምታውቁት አለ እንዲህ እንዲህ በል ብለሽ ነገር እኮ እኮ የተጠናህ ካልሆነ አንቺን ወይ አውሪኝ ትንሽ አቦሰም ጨዋታ ላይ ንግግር የለውም። እኛ እዛ ላይ ጨዋታ ነው እየተጫወተ። አሁን ግን እኮ ልናስተዋውቅ ጀመርኩኝ እኮ። በአዲስ መልክ መጣን ቆየን በጣም አይደለም። እሷን አውሪ ስትላት አሁን ግራ ገብቶኝ እኮ ነው የሌለችበት። አንተ ለምንድን ነው ጣልቃ አለሽበት? ይመጣሉ ቀጣይ። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? በእናትህ አንተ ልጅ ዝም ብለህ አንዴ ላውራበት። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ሙዴ ራሱ ጠፋህ። ቅድም አልኩኝ በቃ። ኮኩሻ መልሰኮ፣ እዚያው ላይ ሆንክ። እንዴት ነው ከቲሙ ጋር የኖራችሁት? ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አማን ነው። እኛ ጋር ሰላም ነን። አዳዲስ ሰዎች መጣን።